ሰላም ሰላም ሰላም፣ የጌታ የኢየሱስ ክርስቶስ ሰላም ይብዛላችሁ። እንዴ ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። አንድ ታዋቂ የሆነ የዳዋ የእስልምና ዳዋ በኢንተርኔት በዩቱብ በከፍተኛ ደረጃ ሲሠራ የነበረ እንዲኸው በድንገት እስልምናን ጥሎ ወደ ክርስትና ገባ ሶ ዩ ከንቨርት ቱ ክርስቲያንቲ ወደ ክርስትና ተገባ ማለት ነው። በድንጋጤ ጠየቀችውች አረብ አረብ ትጠይቀዋለች እንስማውሴ። እንግዲህ በእኔ ህይወት ዙሪያ እየሆነ በጣም ኢንተረስቲንግ የሆነ ወይም ደግሞ መልካም የሆነ ነገር በህይወቴ ጥሩ የሆነ ነገር እየሆነ ነው ያለው ይህንን ልነግራችሁ። ለምንድ ለምንድን ነው አሁን የታወቀ ሙስሊም እንትን የነበረ የዳዋ ሰው ነው የነበረ። አሁን ፊቱን እንትን ማለት ጀመረ። ምክንያቱም ፊቱን አይተው አታክ እንዳያደርጉት ወይም ደግሞ ካለበት አደጋ እንትን እንዳይሉ፣ ቀስ በቀስ ራሱን ለመግለጽ ይህንን መሸፈኛ አድርጓል። ስለዚህ ትንሽ ጊዜ ስጡና ተመልከቱኝ። ክርስቲያኖችም ሆናችሁ ሙስሊም ኤክስ ሙስሊምም ወይም ሙስሊም የነበራችሁ አሁን ሙስሊም ያልሆናችሁ እንዲሁም ሙስሊም የሆናችሁ እባካችሁ እ ይህችን ጊዜ ውሰዱና ተመልከቱ አድምጡኝ ነው የሚለው እንግዲህ እናንተ ጥቂቶቻችሁ እንደምታውቁት ባለፉት ከሰባትናለሰባትና ለስምንት ዓመታት ምስሰራ የነበረው ለዳዋ የስልምናን በማሰራጨት ከፍተኛ ቪዲዮ እየሰራሁ ስሰራ እንደነበር ላለፉት ሰባትና ስምንት ዓመታት ታውቃላችሁ። ብዙዎቻችሁ በእኔ ቻናል እንትን እምትሉ እና ተጠቃሚ የነበራችሁ ስልምናን ሳስፋፋ ነበረ። እና ይህን ሁሉ ስሰራ የነበረው ብዙዎችን ወደ ክርስት ወደ እስልምና እንዲገቡ እየጋበዝኩ እያሳመንኩ ሰርቻለሁ እና በቁራን እንዲያምኑ በማድረግ ይህንን መልካም እውነት መስሎ ታይቶኝ የነበረውን ሃይማኖት ለማሰራጨት በምድር ላይ ለማስፋፋት ከፍተኛ ትግል ሳደርግ ቆይቻለሁ ላለፈው ሰባትና ስምንት ዓመታት። እንግዲህ ልገልጽላችሁ ምወደው እኔ የራሴን መስራት ማድረግ ያለብኝን አድርጌያለሁ ሪሰርች በማድረግ ማለት ነው። ከመልቀቄ በፊት ስልምናን ከመጥዬ ከመውጣቴ በፊት አስፈላጊውን ሪሰርች አድርጌያለሁ። በቁርአን ውስጥ አሉ ተብሎ የሚገመቱ ቅራኔችን ሁሉ ተመልክቻለሁ። በመጀመሪያ እነዚህንን ሁሉ ብዙ ችግር ናቸው ቅራኔ አለ ምናምን የሚባለውን ለማመን ይከብደኝ ነበር፣ መስሎም አይታየኝም ነበር ለምን? መቶ በመቶ በቁርአን ያምን ስለነበረ ማለት ነው። ግን በማላውቀውና በማላስተውለው ሁኔታ ዩቱብ ላይ ስመጣ በጣም ጥሩ የሆኑ ቪዲዮዎች ስለ እስልምና የሚያጋልጡን ተመልከቱኝ እና በጣም ጠቃሚ ሆኑ። እና እነዚህ ደግሞ ምንድን ነው? ቁርአን ድሮ እንደነበረው አሁን ያለው ቁርአንና ቀደም የነበረው ቁርአን አንድ አይደለም፣ ተቀይሯል። ምክንያቱም የተቃጠላል ማለት ነው። የማን ነው እሱ ያቃጠለው? ኡትማን፣ ኡትማን ያቃጠለው፣ የተቃጠለው፣ የጠፋው፣ በጎ የበላው እንትን ያለው። ስለዚህ አይደለም፣ ይህንን በእርግጥ እኛ ከልጅነታችን ጀምሮ የተማርነው ቁርአን ዘላለማዊ ነው፣ አልተቀየረም፣ ቃል በቃል ከአላህ የመጣ እውነተኛ ነው ብለን በዚህ ተሞልተን ነበር ያደግነው። ምንም ቅራኔ የለውም፣ ምንም ስህተት አይገኝበትም ብለን ሙሉ በሙሉ እናምን ነበር። እነዚህ ሁሉ ግን ብዙዎች ዲስፕሩቭ አድርገውታል፣ ውሸት መሆኑን አረጋግጠዋል። ብዙ በብዙ ሰርች ይህን አግኝቻለሁ ነው ናቸው። ስለዚህ ይሄ ቁርአን ከውሸት ነው፣ ከአምላክም አይደለም አለመሆኑን አወቅኩኝ። ብዙውን ቁርአን እንደተቀየረ ብዙ ለውጥ እንዳለበት ካወቅኩና ከተረዳው በኋላ የተለያዩ የቁርአን መጽሐፎች እንዳሉ ቨርዥኖችም እንዳሉ ቅርአቶች እንዳሉ ተረዳሁ። ብዙ የነበሩትን ኡትማን ደግሞ እንደ ደመሰሳቸው የሙስሊም መረጃዎች አሳይተውኛል፣ አግኝቻለሁ። አሁን ያለነውን ኡትማን ነው ፈጥሮ የሰጠን እንጂ ሌሎቹ ተቃጥለዋል። አሁኑ ጊዜ እንኳን ከሰላሳ ሰባት የሚበልጡ ቄራቶች ያነባበብ ልዩነቶች የትርጉም ልዩነቶች ያሏቸው ሰላሳ ሰባት የሚበልጥ ወ አንድ እየተባለ ሲናገር ከሰላሳ ሰባት እኔ ደግሞ ሀያ ስድስት ነበር ማናት ሀቱንታሽ ሀቱንታሽ ባወጣችው ሀያ ሰባት ሀያ ስድስት ነው ሀያ ሰባት ነበር እያደገ ነው የሚሄደው። ምንም እንግዲህ ምኑን እናውቀዋለን? እኛ የምናውቀ የለም። እና ይህ ሁሉ ውሸት እንደሆነ አወኩኝ። የተለያየ አረበኛ አለው፣ የተለያየ እንግሊዘኛ ትርጉም፣ ሁለንተናው ግራ የተጋባ ነው። ስለዚህ እስልምናን ትቼ ክርስቲያን ሁኛለሁ። እስልምናን ትቼ ወደ ክርስቶስ መጥቻለሁ። ሰባት ዓመት ደክሞ ደክሞ ስምንት ዓመት ደክሞ ለአላህ ለሃይማኖቱ እንትን ሲል ቆይቶ አሁን ወደ ክርስቶስ መጣ። ግን እየፈራ ነው። ጸልዩለት። ምክንያቱም ስልምና እንደምታውቁት አውሬ ነው፣ አውሬ ነው። ወንድማችን ማንን ነው እፎ ወይንም እንትን እያሉ ነው፣ እንገላለን፣ እናጠፋለን ነው። ስልምና ያነ ነው። ስትገባበት ኦ ና ግባ ና የአላህ ሃይማኖት ምናምን፣ ከገባ በኋላ ግን ያው መቃብርህን ቆፍር ነው የሚለው። እኛንም እንደዛ ነው የሚሉት አይደለ እንዴ? ቤትህ የት ነው የት ነው የምትኖረው ምናምን። ስለዚህ ጸልዩለት ለዚህ ወንድም፣ እግዚአብሔር ይጠብቀው ያበርታው፣ ያጠንክረው እንኳን ወደ ኢየሱስ መንግስት፣ እንኳን ካላህ ጨለማ ወደ ክርስቶስ ብርሃን መጣህ ነው ምለው። እንግዲህ ጌታ ስሙ ይባረክ። ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። ኢየሱስ ጌታ